ሰላም ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። በዛሬው ቪዲዮአችን ይዘንላችሁ የቀረብ ነው ማንዋል እና አውቶማቲክ ወሽንግ ማሽን ነው። በመጀመሪያ ማሳያችሁ በሳይዙ ተለቅ ያለውን ሀያ ኬጂ ማኑዋል ዎሽንግ ማሽን ይሆናል። ይህም እንግዲህ ማኑዋል ዎሽንግ ማሽን ተለቅ ላለ ቤት እንዲሁም ደግሞ መካከለኛ ቤት ከዚህም ደግሞ በተጨማሪ ለስላ ከፈለጋችሁት ግልግል የሚያደረጋችሁ ዎሽንግ ማሽን ነው። ምክንያቱም ሳይዙ ተለቅ ያለ ስለሆነ በአንዴ ብዙ ልብሶችን ከቶ ማጠብ ይችላል። ከዚህም በተጨማሪ ደግሞ ያው እንግዲህ ማኑዋል ዎሽንግ ማሽናቸው ማጠቢያው በሰፋ ቁጥር መጭመቂያችንም ስለሚሰፋ መጭመቂያውም እንግዲህ ትላልቅ ብርድ ልብሶችን እንዲሁም ደግሞ ብዙ ልብሶችን በአንድ ጊዜ መጭመቅ ስለሚችል ግልግል የሚያደርግ ወሽንግ ማሽን ነው ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሙሉ ለሙሉ ቦዲው ፕላስቲክ ስለሆነ አንደኛ በቀላሉ የሆኑ ነገር ራሱ ቢሆን መጽዳት ይችላል። ከዚህም በተጨማሪ ደግሞ ደብል ቦዲ ስለሆነ በቀላሉ በተለያዩ ነገሮች ሊሰበርብን ወይም ደግሞ ሊበላሽብን አይችልም ማለት ነው። ያው እንግዲህ ማኑዋል ወሽንግ ማሽን ስለሆነ ውሃውን በሁለት አይነት መንገድ መጨመር እንችላለን። እዚሽ ጋር እንደምናየው ከቧንቧ ጋር ቀጥታ አገናኝተን ከፈለግን ወደ ማጠቢያው፣ ከፈለግን ደግሞ ስፒን የምትላን በመንካት ወደ መጭመቂያው እንዲገባ ማድረግ እንችላለን። ከዚህም በተጨማሪ ደግሞ ራሳችን ወተሩን ሌቭል እያደረግን በባል እየጨመርንም እንዲሁም መጠቀም ይችላለን ማለት ነው። እዚህ ጋር ደግሞ እንደምናያቸው አራት ኮንትሮል ሲስተሞች አሉት። እዚሽ ጋር እንደምናየው የራሱ የሆነ እስከ 35 የሆነ ታይመር ወሽ ታይመር አለው። ይሄ ወሽ ታይመር ሁለት አይነት አገልግሎት አለው። የመጀመሪያው ነገር ምንድን ነው፣ እኛ ማጠብ ብቻ ከፈለግን 15 ላይ አድርገ ነው እንዲያጥብ ማድረግ እንችላለን። ከዚህም በተጨማሪ ደግሞ ምንድን ነው እዚሁ ውስጥ ዘፍዝፎ እንዲያጥብ ደግሞ ከፈለግን ከ15 በላይ ደቂቃውን ካረግ ነው 15 እስኪደርስ ድረስ ምን ያደርጋል ማለት ነው። መጀመሪያ ልብሳችንን ያስቀምጥነን ይዘፈዝፋል። ከዛ በኋላ ደግሞ ማጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው ወይ ሰሌክተር አለ። እቺ ደግሞ የምታረግልን ምንድን ነው እዚህ ውስጥ የከተት ነው ልብስ በጣም ድርብስ ወይም ደግሞ ጅንስ፣ ትላልቅ ልብሶች የሚፈልጉ የማሽኑን ፓወር የሚፈልጉ ከሆነ ስትሮንግ ላይ ያደርገን መጠቀም እንችላለን። እንዲሁም ደግሞ ቀለል ያሉ ከሆነ ሶፍት ላይ አድርገን ነጠላ የተለያዩ ነገሮች ከሆኑ ሶፍት ላይ አርገን መጠቀም እንችላለን። ሹራቦች እንዲሁም ደግሞ ኖርማል የሆኑ ከሆኑ ደግሞ ኖርማል ላይ አርገን መጠቀም እንችላለን ማለት ነው። እዚህ ውስጥ ያጠብንበትን ውሃ ወደ ውጭ እንዲወጣ ከፈለግን ድሬን ማድረግ እንችላለን። ይሄ ፖፑላር ሀያ ኬጂ ከሌሎቹ ለየት የሚያደርገው ምንድን ነው እራሱ ድሬን ፓምፕ ስላለው ውሃችን ወይም ደግሞ ከፍታ ቦታ ላይ ከሆነ ኮንዶሚኒየም አፓርታማ ላይ ውሃው የሚወጣበት ከፍ ያለ ቦታ ላይ ከሆነ በራሱ ፓምፕ አርጎ ማስወጣት ይችላል። ከዚህም በተጨማሪ ደግሞ ምንድን ነው እዚህ መጭመቂያ ውስጥ የከተት ነው ውሃ ወደ ማጠቢያው እንዲመጣለን ከፈለግን ራሱ ፓምፕ አርጎ ገብቶ እዚህ ውስጥ አድርገው ሪሳይክል አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናያት ምንድን ነው ስፒን ታይመር አለው። ይሄ ደግሞ ስፒን ታይመሩ ከሌሎቹ ለየት የሚለው ምንድን ነው ኤር ድራይር ስለሆነ እስከ 90 ፐርሰንት ራሱ ማድረቅ ይችላል ማለት ነው። ቅድምም እንደነገርካችሁ እንግዲህ ሳይዙ ሰፋ ስለሚል በጣም ብዙ ልብሶችን በአንድ ጊዜ ከቶ መጠቀም ይችላል። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ ታይምር አለው። እንደምንፈልገው እንሰጠዋለን፣ ሲጨርስ ራሱ ይዘጋል ማለት ነው። ወደ ውስጥ በምንገባበት ጊዜ ቅድም እንደነገርኳቸው በጣም ሳይዙ ተለቅ ያለ ስለሆነ ለትላልቅ ቤቶች እንዲሁም ደግሞ ለስራ ያገለግለናል። ከዚህም በተጨማሪ ደግሞ ውስጡን በምናይበት ጊዜ የራሱ የሆነ ባለስድስት ጥርስ ስላለው ልብሳችንን በደንብ አድርጎ ጽድት አድርጎ ማጠብ ይችላል። እንዲሁም ደግሞ እዚች ጋር ከቦዲ ጋር ስለሆነ ፍሪክሽን የሚፈጥረው እነዚህ ቦዲያቸው ላይ የተለያየ ስትራክቸር ስላለ ልብሳችንን በደንብ አድርጎ ማጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ ቆሻሻ ማጠራቀሚዋን ወይም ደግሞ ልክ ልብሳችን ውስጥ ያለ የተለያዩ ነገር ውስጥ ያሉ እንደ ጥጥ የተለያዩ ነገሮችን ማጠራቀሚን በምናይበት ጊዜ ፕላስቲክ እና ውስጡ ደግሞ ስቴለስ ስቲል ስለሆነ አንደኛ ሳይበላሽብን ረጅም ጊዜ መጠቀም እንችላለን። ከዚህም ደግሞ በተጨማሪ በቁልፎች በተለያዩ ነገሮች በፍጹም ሊበላሽብንና ሊሰበርብን አይችልም ማለት ነው። ለማጠቢያው ማድረግ የሚገባን የመጀመሪያው ጥንቃቄ ምንድነው? እላዩ ላይ ወተር ሌቭል ስላለው እዚሽ ጋር የምናያትን ወተር ሌቭል አሬንጅ ማድረግ አለብን። ውሃ በኤሌቱም ተገናኛ ወይም ደግሞ በባል ሊጨመርን በጣም ብዙ ልብስ ካደረግን ውሃው ከኤች በላይ መሆን የለበትም። ትንሽ ልብስ ደግሞ ከሆነ ውሃው በፍጹም ከኤል በታች መሆን የለበትም ማለት ነው። ከዚህም በተጨማሪ ደግሞ ወደ መጭመቂያው በምንገባበት ጊዜ መጭመቂያውን እንደምናየው በጣም ሳይዙ ከፍ ያለ ስለሆነ የምንፈልገውን ነገር በአንድ ጊዜ ከቶ መጭመቅ ይችላል ማለት ነው ከዚህም በተጨማሪ ደግሞ ምንድነው ለመጭመቂያው ማድረግ የሚገባን ጥንቃቄ ልብሶችን ተከተትን በኋላ እዚች ጋር እንደምናያት የራሱ ከቨር ፕሌት ስላለው በዚች ከቨር ፕሌት አማካኝነት ውስጥ አድርገን መጠቀም እንችላለን ማለት ነው ከዚህም በተጨማሪ ደግሞ ይሄ ሀያ ኬጂ የራሱ እዚች ጋር የምናየው ውሃ ልክ አለው ይሄ ውሃ ልክ ሴንተር ላይ መሆን ነው የሚገባው ከሴንተሩ ውጭ ከሆነ ግን ምንድነው እየተሽከረከረ በሚጨምቅበት ጊዜ ከቦዲው ጋር ይጋጭና ወደ አንድ ቦታ ወደ አጋደለበት ከቦዲው ጋር ይጋጭና ወሽንግ ማሽናችን ረጅም ጊዜ ሳነጠቀመው ከጥቅም ውጭ ሊሆንብን ይችላል ማለት ነው። ይሄ እንግዲህ ማኑዋል 16 ኬጂ ወሽንግ ማሽን እንግዲህ በጣም ተሻሽሎ እና ዘመናዊ ሆኖ ነው የመጣው። ይሄ እንግዲህ ማኑዋል ወሽንግ ማሽን የማጠቢያው 850 ዋት ነው፣ ከፍ ያለ ስለሆነ ዋቱን በዛው ይጨምራል። መጭመቂያው ደግሞ 400 ዋት ስለሆነ በፓወር ኮንሰፕሽንም ደረጃ ስናየው አነስ ያለ ነው ነገር ግን ሁለቱንም ደግሞ በአንድ ላይ መጠቀም እንችላለን። ደብል ሞተር ስላለው ሁለቱንም በአንድ ላይ መጠቀም እንችላለን። ግን ተመራጭ የሚሆነው ምንድን ነው? እያጠብን ካለ ማጨመቂያውን ማጥፋት፣ እየጨመቀን ከሆነ ደግሞ ማጠቢያውን ማጥፋት ነው። እንዲሁም ደግሞ ይሄ ኮፐር ሞተር ስለሆነ የሚጠቀመው ሳይበላሽብን ረጅም ጊዜ መጠቀም እንችላለን ማለት ነው። ይሄ ፖፑላር ሀያ ኬጂ ማኑዋል ወሺንግ ማሽን ዋጋው 69 ሺ ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው ማኑዋል ወሽንግ ማሽን ሆኖ በኪሎ አነስ ያለውን ሚዲያ 18 ኬጂ ማኑዋል ወሽንግ ማሽን ይሆናል። ይሄ እንግዲህ ማኑዋል ወሽንግ ማሽን ክዳኑ እንደምናየው ቴፍሎን ስለሆነ በተለያዩ ነገሮች ቢጋጭም በቀላሉ ማይሰበር ነው። እንዲሁም ደግሞ ቦዲውን በምናይበት ጊዜ ፕላስቲክ ስለሆነ አንደኛ በቀላሉ ማጽዳት እንችላለን ማለት ነው። ምንም አይነት ቆሻሻ አይዝብንም። እንዲሁም ደግሞ ከለሩን ሳይቀይር ረጅም ጊዜ ከነ ከለሩ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው ደብል ቦዲ ስለሆነ በቀላሉ ቢመታ የሚሰበርና የሚበላሽ አይደለም ማለት ነው። ይህም እንግዲህ ማኑዋል ዎሽንግ ማሽን ስለሆነ በሁለት አይነት መንገድ ውሃችንን ጨምረን መጠቀም እንችላለን። እዚህች ጋር እንደምናየው ቀጥታ እቺ ኢሌት የሆነች ፓይፕ አለች። እቺ የምናያት ኢሌት ፓይፕ ከዚህኛው ጋር አገናኝተን ከቧንቧ ጋር ቀጥታ አገናኝተን ውሃ ወደ ውስጥ እንዲገባ ማድረግ እንችላለን። ከዚህም በተጨማሪ ደግሞ በባሊ እየጨመርን መጠቀም እንችላለን ማለት ነው። እቺ እንግዲህ እንደምናያት ወደዚህ ካረግ ነው ወደ መጭመቂያ ውስጥ ይገባል። ወደዚህኛው ደግሞ ካረግ ነው ወደ ማጠቢያ ውስጥ ይገባል ማለት ነው። እዚህ ደግሞ መሀል ካረግ ነው ውሃ ወደ የትኛው ውስጥ አይገባም። እቺኛውን በቀላሉ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር የምናያት ቀለል ያሉ አራት ኮንትሮል ፓናሎች አሉት ችኛ የምናያት እንግዲህ ለማጠብ ትጠቅመናለች። እዚች ጋር ደግሞ የምናያት ከባባር ልብሶችን ከሆኑ ሄቪ ላይ አድርገን መጠቀም እንችላለን። እንዲሁም ደግሞ እዚህ ውስጥ ያለውን ውሃ መድፋት ከፈለግን ድሬን የሚለው ላይ አድርገን መቀለሉ መጠቀም እንችላለን። እዚች ጋር ደግሞ የምናያት የመጭመቂያው ናት። መጭመቂያውን እንግዲህ እንደምንፈልገው ደቂቃ ሰተን መጭመቅ እንችላለን ማለት ነው። እዚች ጋር እንግዲህ እንደምናያቸው ደግሞ ይህም እንግዲህ 18 ኪሎ ማለት በጣም ትልቅ ነው ለስራ፣ እንዲሁም ደግሞ ተለቅ ያለ ቤተሰብ ላለበት ሰው ተመራጭ ያደርገዋል ማለት ነው። ወደ ውስጡም በምንገባበት ጊዜ የመጀመሪያው ነገር እቺ የቆሻሻ መያዟን በምናይበት ጊዜ ፕላስቲክ እና ውስጠኛው ደግሞ እስቲል ስለሆነ አንደኛ በፍጹም ቶሎ ሊዝግብንና ሊበላሽብን አይችልም። እንዲሁም ደግሞ በዚፕ እና በተለያዩ ቁልፎች ፕላስቲክ ስለሆነ ሊሰበርብንና ሊበላሽብን አይችልም ማለት ነው። እንግዲህ ለዚችኛዋ የቆሻሻ ማጠራቀሚያ ማድረግ የሚገባን ወሳኙ ነገር ምንድን ነው? አጥበን ከሶስት ከአራት እጥበት በኋላ ብዙ ቆሻሾች ውስጡ ካለ ሙሉ ለሙሉ ማራገፍ ይገባናል። አለበለዚያ ምንድን ነው? ቆሻሻው ስለሚደፍ ነው፣ እነዛ ቆሻሾች በሙላ ወደ ሞተር ይሄዱ እና ረጅም ጊዜ ሳንጠቀምበት ሊበላሽብን ይችላል። እንዲሁም ደግሞ ውስጡን እንደምናየው እንግዲህ የተለያዩ ስትራክቸሮች ስላሉት ይሄ ልብሳችንን በደንብ አድርጎ ማጠብ ይችላል ማለት ነው። ቦዲውንም በምናይበት ጊዜ እንደነገርኳችሁ ቅድም ደብል ቦዲ ነው። ከዚህም በተጨማሪ ደግሞ የተለያዩ እዚህ ጋ እንደምናያቸው ስትራክቸሮች ስላሉት ልብሳችንን ከነዚህ ጋር በሚፈጥረው ፍሪክሽን አማካኝነት በደንብ አድርጎ ማጠብ ይችላል ማለት ነው። ይሄ እንግዲህ ማጠቢያው 750 ዋት ነው። ይሄ ደግሞ መጭመቂያው 350 ዋት ነው። ስለዚህ በደንብ አድርጎ ልብሳችንን በፓወር ማጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እንደዚሁም እንግዲህ ማኑዋል ዎሽንግ ማሽን ስለሆነ ማድረግ የሚገባ ወሳኙ ጥንቃቄ ምንድን ነው? ውሃ በምንጨምርበት ጊዜ ውሃው የግዴታ ከኤሉ በላይ መሆን አለበት፣ ከኤቹ ደግሞ በታች መሆን አለበት። ከኤሉ በታች ከሆነ ውሃችን ምንድን ነው የተለያዩ ቆሻሻዎች ቢኖሩ ራሱ ፊልተሩ ሊዝልን፣ ቆሻሻ ማጠራቀሚ ሊዝልን ስለማይችል ወደ ሞተር ውስጥ ይገቡና በአንድ ጊዜ ልብስ እንትናችንን ሳንጠቀመው ሊያበላሽብን ይችላሉ። እንዲሁም ደግሞ ዲራቢሊቲውን የማሽናችንን ይቀንሷል። ከዚህም በተጨማሪ ደግሞ ከኤች በላይ ካደረግነው ወደ ዋናው ኤሌክትሪክ ፓርት ይገባና ማጠቢያችንን ከጥቅም ውጭ ሊያደረግብን ስለሚችል የግዴታ መጠቀሚያ ያለብን ምንድነው ከኤሉ በላይ ከኤቹ በታች አድርገን ነው። ግን ብዙ ጊዜ ተመራጭ የሚሆነው ሚዲየምን ሊይ ወይም ደግሞ ኤም ላይ አድርገን ነው ብንጠቀመው ተመራጭ ይሆናል ማለት ነው። ወደ መጭመቂያው በምንገባበት ጊዜ ደግሞ መጭመቂያውም እንግዲህ እንደምታዩት ሰፋ ያለ ሳይስ ስላለው የተለያዩ ልብሶችን በአንድ ጊዜ ከቶ ማድረቅ ይችላል ማለት ነው። ስለዚህ ይሄ ደግሞ የማድረቂያው 85 ማድረቅ ስለሚችል የተለያዩ ልብሶች ደግሞ ከሆኑ እንደዚህ ቀለል ያሉ ቲሸርቶች፣ ነጠሎች ከሆኑ ደግሞ ከዛ በላይ ማድረቅ ይችላል። ለዚህኛውም እንግዲህ ማኑዋል ስለሆነ እየተሽከረከረ ነው የሚያደርገው በኤርድራይር። ስለዚህ የግዴታ እችኛዋን ከቨር ፕሌት ማድረግ ይገባናል ማለት ነው። ይሄ እንግዲህ ሚዲያ 18 ኬጂ ማኑዋል ወሽንግ ማሽን ሁለት ዓመት የካምፓኒ ዋስትና አለው ማለት ነው። ግን ዋስትናችንን ቢኖረው በጣም ረጅም ጊዜ መጠቀም ከፈለግን በስታቢላይዘር ወይም ደግሞ ፓወርን ኮንትሮል በሚያደርጉ በተለያዩ ነገሮች ብንጠቀመው ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ይሄ ሚዲያ 18 ኬጂ ማኑዋል ወሽንግ ማሽን ዋጋው 74 ሺህ ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ከሁለቱም ከማኑዋል ወሽንግ ማሽን ለየት ያለውን ፖፑላር 12 ኬጂ ማጠብ የሚችል ስምንት ኪሎ ደግሞ መቶ ፐርሰንት ማድረቅ የሚችለውን ፉል አውቶማቲክ የሆነውን ወሽንግ ማሽን ይሆናል። ይሄ እንግዲህ ወሽንግ ማሽን በጣም ለአጠቃቀም ቀላል ነው። የመጀመሪያው ነገር እዚህ ጋር እንደምታወት የዋይፋይ ምልክት ስላለው ከስልካችን ጋር አገናኝተን ሙሉ ለሙሉ ኮንትሮል የምናደርገውን በሙላ በስልካችን ኮንትሮል ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ አንዴ ልብስ ከከተትን በኋላ ሲጨርስም እኛ ሌላ ቦታ ብንሆን ራሱ በስልካችን ኖቲፊኬሽን ይደርሰናል። ያው ግን የተወሰነ ዲስታንስ ያስፈልገዋል። እዛ አካባቢ ብንሆን ተመራጭ ይሆናል ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር የምናያቸው የተለያዩ ነገሮች ስላሉት አንዷን ብቻ በተን በመንካት እዚሽ ጋር የምታዩትን ራሱ አጥቦ ጨምቆ ሪኔዝ የሚያስፈልገው ማለቅለቅ የሚያስፈልገውም ከሆነ ራሱ አለቅልቆ መቶ ፐርሰንት አድርቆ እንዲሁም ደግሞ እዚሽ ጋር እንደምናያት ድራይ ሌቭል ስላለች ድራይ ሌቭሏን እየነካን እንደምንፈልገው እዚሽ ጋር ቴምፕሬቸሩን አሬንጅ ማድረግ እንችላለን፣ እየጨመርን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው የራሱ የሆነ መተኮሻ ስላለው ስቲም አድርጎ ልብሳችንን ያወጣልናል ማለት ነው። እዚች ጋር እንደምናየው ለአጠቃቀም በጣም ቀላል ስለሆኑ የተለያዩ በተኖች አሉት። ለምሳሌ እኛው የምንፈልገው ጅንስ ልብስ ቢሆን እዚች ጋር እንደምናያት አንድ በተን ሁለት በመንካት የሚፈጅበት ይሄ አጥቦ አለቅልቆ እንዲሁም ደግሞ ጨምቆ የሚሰጠን ስንት ሰዓት ነው? አንድ ሰዓት ከአስራ አምስት ሙሉን ነገር አድርጎ መስጠት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው ውስጡ የራሱ የሆነ ቦይለር ስላለው ቴምፕሬቸሩን የሚከተተውን ውሃ ቴምፕሬቸር አሬንጅ ማድረግ እንችላለን። የተለያዩ መንችኮብን አለቅ ያሉ ልብሶች ከሆኑ የሚያስፈልጋቸው ሙቅ ውሃ ከሆነ ይችን ቴምፕሬቸር የምትሏን ብቻ በመንካት እንደምንፈልገው ቴምፕሬቸሩ እስከ ዘጠና ድረስ መሄድ ይችላል። የሚገባውን የኤሌቱን ቴምፕሬቸር እስከ ዘጠና ድረስ መጨመር እንችላለን ማለት ነው። እዚ ጋር በመጨመር ስልሳ ዘጠና ድረስ ቴምፕሬቸራችንን የውሃውን ቴምፕሬቸር አሬንጅ ማድረግ እንችላለን ማለት ነው። እንደምንፈልገው መጨመር ወይም ደግሞ እንደምንፈልገው መቀነስ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ምንድን ነው የተለያዩ ልብሶች ቅድም እንደነገርኳቸው ካሉ ብርድ ልብሶች፣ ትላልቅ ልብሶች ካሉ ራሱ አሬንጅ ያደርግልናል። ትላልቅ ልብሶችም ካሉ እንደዚሁ ሄቪ የሚላለ እዛ ላይ አድርገ ነው ስታርት ብቻ በማለት ራሱ አጥቦ ጨምቆ አድርቆ ይሰጠናል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ የሳሙና ማስቀመጫ አለው። የሚታጠቡት ልብሶች ወይም ደግሞ ኖርማል የሆኑ ልብሶች ከሆኑ እዚኛው ውስጥ ከተን፣ የተለያዩ ሳሙናዎች ከተን ማጠብ እንችላለን። ከዚህ በተጨማሪ ደግሞ የምናጥበው ልብስ ኬሚካል የሚያስፈልገው ከሆነ ለብቻው የኬሚካል ቦታ ስላለው እዛ ውስጥ አድርገን ማጠብ እንችላለን ማለት ነው። እንግዲህ ይሄ 12 ኬጂ በ8 ኬጂ ማጠብ ይችላል ለመካከለኛ እንዲሁም ደግሞ ተለቅ ላለቤት በጣም ተመራጭ ነው ማለት ነው። ከዚህም በተጨማሪ ደግሞ ውስጡን በምናይበት ጊዜ ሙሉ ለሙሉ ስቴንለስ ስቲል ነው። ከዚህ በተጨማሪ ደግሞ የተለያዩ ስትራክቸሮች ውስጡ ስላለው ልብሳችንን በደንብ አድርጎ ኮሌታውን ሳይቀር የተለያዩ ነገሮች አለቅ ያሉን ራሱ በእጃችንን እሱ በደንብ አድርጎ ማጠብ ይችላል ማለት ነው። ከዚህም ደግሞ በተጨማሪ እንደምናየው ውስጡ ሙሉ ለሙሉ ስቴለስ ስቲል ስለሆነ አንደኛ የሚከተተው ውሃ እራሱ ነው ቦይለር ያለው ብያቸዋለው። ኢሌት የሚመጣለት ውሃ በጣም ሙቅ ከሆነ ራሱ ለዛ ይጠቅማል። ከዚህም በተጨማሪ ደግሞ ምንድነው ስቴለስ ስቲል መሆኑ ፊት ካፓሲቲ ስለሚጨምር ልብሳችንን መቶ ፐርሰንት አድርቆ እንዲያወጣልን ያደርጋል ማለት ነው። ለአጠቃቀም እንደምታዩት በጣም ቀላል ነው። የምንፈልገው ልብስ ካለ እዚህ ጋር አሬንጅ ማድረግ እንችላለን። ከዚህም ደግሞ በተጨማሪ ራሱ ቴምፕሬቸርን አሬንጅ ማድረጉ ደግሞ ሌላ ጥቅም ነው ማለት ነው። ከዚህም ደግሞ በተጨማሪ ከስልካችን ጋር፣ ከተለያዩ ነገሮች ጋር ደግሞ አገናኝተን እኛ እንኳን የተለያየ ቦታ ብንሆን፣ በዛም ደግሞ ፊክስ መሆኑ ሌላ ተጨማሪ ጥቅም ነው ማለት ነው። እንግዲህ ደግሞ ከዚህም በተጨማሪ ይሄ ለዚችኛዋ ዎሽንግ ማሽን ማድረግ የሚገባን ሁለት የመጀመሪያው ጥንቃቄ አለ። አንደኛ እኛ አጀስት ካረግ ነው በኋላ ራሱ ሎክ ማድረግ እንችላለን እዚሽ ጋር የምናያትን ቴምፕሬቸር እና ስፒን የምትለዋል ሳይመንታስ ለሶስት ሰከንድ ከነካናት አንደኛ የሞላ ነው አጀስት ያደረግ ነው ምን መሆን ይችላል ማለት ነው። ይጠፋና ሎክ ምልክት ብቻ ያሳየናል። ሌሎቹ መጥተው ከነካኩት ወይም ደግሞ ምንም አይነት ነገር አይሰራላቸውም ማለት ነው። ያም ግን ቢሆን እችኛዋ ዋና ቦርድ ስለሆነች ለዚህ እችኛዋ ቦርድ የግዴታ ጥንቃቄ ማድረግ ይኖርብናል። በጣም ሴንሲቲቭ ስለሆነች የሚያቅሰው የሚያቅሰው ቢጠቀሙ ተመራጭ ነው። ከዛም ደግሞ በተጨማሪ ሌላ ደግሞ ማድረግ የሚገባን ጥንቃቄ ምንድን ነው? እታች ጋር እንደምታዩት ቆሻሻ ማጠራቀሚያ ያላት እንደ ማኑዋል ዋሽንግ ማሽኖች ሁሉ ይህም አውቶማቲኩ የራሱ የሆነ ቆሻሻ ማጠራቀሚያ ያለው ትከፈትና እንደዚህ እንደምናያት በቀላሉ እችኛዋን በቀላሉ እናነሳትና ወደ ውስጥ ኩሽ ስናረጋት ትወጣለናለች ከዛ እንፈታትና ውስጡ ያለውን ቆሻሻ ከሁለት ጊዜ ከሶስት ጊዜ ጥበት በኋላ ብናስወግዳት ተመራጭ ነው ማለት ነው። አለበለዚያ የአውትሌቱንም እንዲሁም ደግሞ የተለያዩ ፈንክሽን በትክክል እንዳይሰራ ታደርጋለች ማለት ነው። ይህ እንግዲህ 12 ኬጂ በ8 ኪሎ ፉል አውቶማቲክ ወሽንግ ማሽን 10 አመት የሞተር ዋራንቲ አለው። እንዲሁም ደግሞ ኤሌክትሪክ ፓርቶቹ ሁለት ዓመት የካምፓኒ ዋስትና ያላቸው ነገር ግን እንዳይበላሽብን ደግሞ ከፈለግን ቅድም የነገርኳችሁን ጥንቃቄዎች ብናደርግ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 ተከታተላችሁን እናመሰግናለን።